ውድ ኦርቶዶክሳውያን ወላጆች ይህ መልእክት ልጆችን ለምታሳድጉ ቤተሰቦች ነው፣ ኦርቶዶክሳውያን ለሆኑ ቤተሰቦች። ልጆችን ከወለድን በኋላ ልጆች እንዲመቻቸው፣ እንዲደሰቱ ሥጋዊ የሆኑ ፍላጎቶቻቸውን እናሟላለን። መንፈሳዊ የሆኑ ፍላጎቶቻቸው ደግሞ ይኖራሉ እና እነዚህ ፍላጎቶች ብዙ ጊዜ በብዙ ወላጆች ይዘነጋሉ። በስጋቸው ምግብ ያስፈልጋቸዋል፣ መጠጥ ያስፈልጋቸዋል። የሚጠጡትና የሚበሉት ነገር በቻልኑ አቅም ሁሉ ወጥተን ወርደን ተቸገረንም ራሳችን ሳንበላ ጠጥተንም ቢሆን ሩቅ ርቀትን መሄደን ቢሆን ለልጆች በቻልኑ አቅም ያው እናሟላለን። ነገር ግን መንፈሳዊ ምግብና መንፈሳዊ መጠጥ የሆነውን ደግሞ እንዘነጋለን። ስለዚህ የልጆች አስተዳደግ የሚሆነው ምንድ ነው? በአንድ በኩል ብቻ ይሆናል ማለት ነው። ይህ ምንድን ነው? በስጋዊ ፍላጎቶቻቸው ተኮትኩተው ወይም ስጋዊ ፍላጎቶቻቸው ሞልቶላቸው፣ ከዛ ደግሞ በአንድ በኩል ያለው ፍላጎት ወይም ለነፍሳቸው የሚያስፈልገው ነገር ይቀራል። ይህ ምንድነው? ስጋ ወደሙ ነው። ልጆችን ሳምንቱን ሙሉ ለሚያስፈልጋቸው ነገር ስንወጣና ስንወርድ ቆይተን ከዛ በኋላ ግን ቢያንስ ከሳምንቱ አንድ በሆነችው በእለተ እሁድ ልጆችን ቤተክርስቲያን ወስዶ ማቁረብ ስጋ ወደሙን እንዲቀበሉ መንፈሳዊ ምግብን እንዲበሉ ማድረግ ይቀረናል ማለት ነው። ብዙ ወላጆች ይህንን አያደርጉትም። ቤተክርስቲያን ከሚመጣው ውስጥ በጣም ጥቂቶች ናቸው፣ ለልጆቻቸው ይህንን ነገር ለማሟላት ጥረት የሚያደርጉና ይህንን ካላደረግን ልጆቻችን የጎደለ እድገት ይኖራቸዋል ማለት ነው። በስጋቸው ተመችቷቸው በነፍሳቸው የሚያስፈልጋቸውን የመነፍስ ምግብ የሆነውን ስጋው ደግሞ ካልተቀበሉ አንዱን ምግብ ብቻ እያደጉ ወይም እያገኙ ያድጋሉ ማለት ነው በስጋቸው እውቀትን እንዲያገኙ እጅግ በጣም ውድ ወደ ሆኑ ትምህርት ቤቶች ወስደን በጣም ብዙ ብር ከፍለን የትራንስፖርት፣ የትምህርት ቤት ክፍያ፣ የምግብ፣ የደብተር፣ የቦርሳ ብዙ ነገሮች ችለንላቸው እያስተማርናቸው፣ ነገር ግን መንፈሳዊ የሆነውን እውቀት ወይም ትምህርት ለወደፊት ለነፍሳቸው የሚያስፈልጋቸውን ትምህርት ሳንሰጣቸው እንተዋለን። ስለዚህ አሁንም የልጆች በእውቀት የሚያድጉት እድገት ውስንነት ያለው አንድ አቅጣጫን ብቻ የያዘ እድገት ይሆናል ማለት ነው። ቅድም በስጋቸው ስጋዊ ፍላጎታቸውን ብቻ ተሞልቶላቸው ሲያድጉ፣ አሁንም በእውቀት በኩል ደግሞ ማድግ አለባቸው። በእውቀትም አሁንም ስጋዊ የሆነ እውቀትን ብቻ ይዘው መንፈሳዊ የሆነ እውቀት የሌላቸው ሆኖ ያድጋሉ ማለት ነው። ይህ መንፈሳዊ እውቀት ደግሞ ከሌላቸው ነገ ሃይማኖታቸውን ለመካድ ቀላል እና የተመቹ ይሆናሉ። ስለ ሃይማኖታቸውም ያላቸው ግንዛቤ፣ እውቀት እንዲሁም ተቆርቋሪነት እጅግ በጣም ያነሰ ይሆናል። ምክንያቱም የማያውቁትን ሊያደንቁ የማያውቁትን ሊወዱ ስለማይችሉ ማለት ነው። ስለዚህ ሃይማኖታዊ እውቀትን ስለሚያስፈልጋቸው ለአእምሯቸው ዓለማዊውን የአእምሮ ምግብ ስንሰጣቸው መንፈሳዊውንም የአእምሮውን ምግብ ልንከለከላቸው አይገባል። ከሰጠናቸው በሁለቱ ተስሎ ሲያድጉ በሁለት በኩል የተሳለ ስለት እንደሚባለው ወይም ብላ ብንል በሁለቱም በኩል ፐርፌክት የሆኑ ያደጉ ይሆናሉ። በስጋዊም እጅግ በጣም ጠበበኞች በመንፈሳዊ አስተዋዮች ሆነው ያድጋሉ። ከዛ ምን ይጠብቃል ለኛ? አሁን ካል እሁድ ቢያንስ ስድስቱን ቀን ዓለማዊውን እውቀት ሲሸምቱ በዓለማዊ ምቾት ሲኖሩ ዓለማዊውን ምግብ ሲበሉ ወይም ስጋዊውን ምግብ ሲበሉ ኖረው ቢያንስ እሁድን መንፈሳዊውን ስጋና ወደ ደሙ እንዲቀበሉ ማድረግ ይገባናል። ወሩ ሙሉ ወይም አራቱን ሳምንት ባይመቸን እንኳ ቢያንስ በወር አንዴ ልጆችን ብናቆርባቸው በስጋቸው የተባረኩ በነፍሳቸውም የተባረኩ ይሆናሉ። ስለዚህ ሙሉ የሆነ እድገት ይኖራቸዋል ማለት ነው። ቤተክርስቲያንንም መዓዛዋን እጣኗን እያሸተቱ ድምጿን እየሰሙ ደብሯን እየረገጡ እናታቸው እንደሆነች እየተገነዘቡ ያድጋሉ። ስለዚህ ከቤተ ክርስቲያን ጋር ያላቸው ቅርኝነት ከመንፈሳዊ ቦታዎች ጋር ያላቸው ቅርኝነትን በዛው እያደገ ይመጣል እና ይህንን ብናደርግ መልካም ነው ማለት ነው። ሁለተኛ ደግሞ በስጋዊ በኩል የዓለማዊውን እውቀት ስንሰጣቸው በብዙ ገንዘብ በብዙ ውጣ ውረድ ዓለማዊውን እውቀት እንዲያገኙ በጣም ውድ ዋጋ ስንከፍል፣ በመንፈሳዊ ደግሞ መንፈሳዊ የሆነ እውቀት ትምህርተ ሃይማኖት ሳናስተምራቸው የጎደለ እውቀት ኖራቸው ዓለምም ብቻ እየተከተሉ ስለ ቤተ ክርስቲያን፣ ስለ ሰማያዊ ዋጋ፣ ስለ ሃይማኖታቸው፣ ስለ ዶክትሪናቸው፣ ስለ ስርዓታቸው ሳያውቁ እንዲሁ በስም ብቻ ኦርቶዶክስ ሆነው አንገታቸው ላይ ማተብን ብቻ በማሰር ጀስት የአንድ እምነት ወይም የአንድ የሃይማኖት ተቋም አባል ሆነው ያድጋሉ ማለት ነው። ምንም እውቀት የላቸው፣ ምን እንደሆነ አያውቁም። ስለ ሥላሴ ብትጠይቋቸው ራሱ ግልጽ የሆነ መልስ ላይሰጧቸው ይችላሉ። ስለ ሃይማኖታቸው ምንም እውቀት ላይኖራቸው ይችላል። ስለዚህ ይሄ ደግሞ እንዳይሆን ቤተሰቦች ልጆቻችሁን በእለተ ሰንበት ሰንበት ትምህርት ቤት ውስጥ ውሰዷቸው። ለዓለማዊ እውቀታቸው ሳምንትን ሁሉ የሰርቪስ የከፈላቸው የትምህርት ቤት የከፈላቸው፣ የቦርሳ የትምህርት ቤት ደብተር፣ የመጣ ብዙ ነገር እጅግ በጣም ትኳትናላችሁ። ነገር ግን በመንፈሳዊ እውቀታቸው ደግሞ ቢያንስ ቢያንስ ስለ ሰማያዊው ርስት መንግሥት ሰማያት ማወቅ ስላለባቸው ስለ ቤተክርስቲያናቸው ታሪክ፣ ስለ ቤተ ክርስቲያናቸው ዶግማና ቀመና እንዲያውቁ ቢያንስ በሳምንት አንድ ቀን አንዲት እሁድ ከዛች አንዲት እሁድ እራሱ ሁለት ሰዓት ወይም አንድ ሰዓት ብትሰጡ ነው። ይህንን ማድረግ ካልቻላችሁ ልጆቻችሁን እየገደላችሁ ነው። ዛሬ ያልተማሩትን፣ ዛሬ ያልሰሙትን፣ ዛሬ ያልረገጡትን ከየት ነገ ያመጣሉ? መሰረት ከሌለ ቤት አይቆምም። ስለዚህ ልጆች በልጅነታቸው መሰረታቸው የጸና እንዲሆኑ ልናደርግ ይገባል። ይህንን ካላደረግን ነገ ልጆቻችን አሳድግን ብለን ባናስብ ጥሩ ነው፣ እንደ ኦርቶዶክሳዊ ሰው ማለት ነው። ስለዚህ አንድ ሰው ኦርቶዶክሳዊ ከሆነ አማኝ ከሆነ ለልጆቹ መንፈሳዊውን እውቀት ሰንበት ትምህርት ቤት ወስዶ ሊሰጥ ይገባል። ለስጋዊው ትምህርት ቤታቸው ያን ያህል የደከምንበትን ቢያንስ እሁድን ከልጆች ጋር ሄደን ተምሮ እስኪወጡ ውስጥ ጥቂት አንድ ሁለት ሰዓት ታግሰን ልጆቻችን አስተምረን ብንመለስ ራሱ እኛ ራሱ እስኪወጡ ድረስ እዛ በመቀመጣችን ራሱ ከሰማዩ አምላክ ዋጋ እናገኛለን። ለእኛም አይምሮ ሰላም እናገኛለን። ይሄ ዓለማዊ ጫጫታ ላይ የነበረውን አይምሮ ለአንድ እና ለሁለት ሰዓት ቤተክርስቲያን ሄደን ልጆቻችን ተምረው እስከወጡ ድረስ ዝም ብለን ቁጭ ብለን ብንጠብቅ ያንን የጠበቅንበት ሰዓት ራሱ ለራሳችንም ጭምር እውቀትን የምናገኝበት ይሆናል ያም ሰላምን የአእምሮ ሰላምንና ለልጆቻችንም እውቀትን የሚሰጥበት ስለሚሆን ያንን ብናደርግ መልካም ነው ብዬ አስባለሁ። ለልጆቻችንም ቤተክርስቲያን እናታቸውን እንደሆነች እያወቁ ስለ መንፈሳዊ ሕይወታቸውንም እያሳደጉ የሚመጡበት ይሆናል። ቢያንስ ቢያንስ ራሱ ቅዳሴ በማስቀደሳችሁ ራሱ የቤተ ክርስቲያንን መዓዛዋን እጣኗን እያሸተቱ ካደጉ ነገ ይችን ቤተ ክርስቲያን የሚረሱ አይሆኑ ሁልጊዜ የሚናፍቋታል ርቆ ቢሄዱ ሃይማኖታቸውን ቢተው ራሱ ይሄ በልጅነት ያዩት ነገር ስለ ቤተ ክርስቲያን የሰሙት ነገር አይተዋቸውም አይለቃቸውም እና ቢያንስ ለመመለሻ ስንቅ ስለሚሆናቸው ልጆቻችሁን ይችን ቢያንስ ቢያንስ በአንድ ትሁድ ለስጋዊ ነገር ስድስቱን ቀን ስንሮጥ ከዋል። ቢያንስ ለመንፈሳዊ ነገር ደግሞ ለአንድ ሰዓትና ለሁለት ሰዓት ለልጆቻችሁ ለልጆቻችሁ ጊዜ ቢሰጡ እላለሁ። በጣም አመሰግናለሁ።